47ተኛው የካፍ ጠቅላላ ጉባኤ በጥቅምት ወር በኮንጎ ኪንሻሳ ይካሄዳል። የኮንጎ እግር ኳስ ፌዴሬሽን ፕሬዚዳንት የሆኑት ጄን ብላሴ ጉይ ማዮላስ ሀሳባቸውን አጋርተዋል። ፕሬዚዳንቱ እንደተናገሩት የኮንጎ ህዝብ ስፖርትን በተለየ መንገድ ይወዳል። ራምብል የሚባለውን ታሪክ ማን ይረሳል? ጥቅምት 30 1974 ታላቁ ቦክሰኛ መሐመድ አሊ ከጆርጅ ፎርማን ጋር የቦክስ ፊልም ያደረጉት እኮ በኮንጎ ነው የሚሉት ፕሬዚዳንቱ፣ ሀገራችን ለማስተዋወቅ በብዙ ሰርተናል። 47ተኛውን የካፍ ጠቅላላ ለማስተናገድ በመመረጣችን ደስተኛ አድርጎኛል። በኮንጎ ከ185 ፐርሰንት ለእግር ኳስ የተሰጠ ኳስን የሚወድ ህዝብን ያለን ኪኒሻሳ፣ ስፖርትን የምትወድ እግር ኳስን የምተነፍስ ታሪክ ያላት ከተማ ነች። የስፖርት ፌስቲቫል ማካሄድ አላማችን ነው። እነ ትሬሶር ሉዋሉዋ አይነት ኮከብ ተጫዋቾችን አምባሳደር አድርገን መርጠናል። የካፍ ጠቅላላ ጉባኤ ሲካሄድ በርካታ ሰዎች ወደ ኪኒሻሳ ይመጣሉ። እኛ ይህንን እድል እንጠቀምበታለን ሲሉ ጄን ብላሴ ጉይ ማዮላስ የኮንጎ እግር ኳስ ፌዴሬሽን ፕሬዝዳንት አስተያየታቸውን ሰጥተዋል። ዛሬ ምሽት በአውሮፓ ሻምፒየንስ ሊግ ተጠባቂ ጨዋታዎች ይደረጋሉ። የተለያዩ አሰልጣኞች ሀሳባቸውን አጋርተዋል። የአርሰናሉ አሰልጣኝ ሚኬል አርቴታ ከኦሎምፒያኮስ ጋር ለሚኖራቸው ጨዋታ አስተያየታቸውን ሰጥተዋል። ለዛሬው ጨዋታ ተዘጋጅተናል። ፒየሮ ሂንካፔና፣ ኖኒ ማዶዌኬ ወደ ሜዳ አይመለሱም። ዊሊያም ሳሊባ ከእኛ ጋር ለመቆየት በመስማማቱ ደስተኛ አድርጎኛል። ብዙዎች የመሄድ ፍላጎት ቢኖራቸውም፣ በተለያዩ ክለቦች ቢፈለጉም እዚህ መቆየትን ምርጫቸው ያደርጋሉ። እኛ እድለኞች ነን። በሻምፒየንስ ሊጉ ጥሩ ነገር ለመስራት የቻልነውን እናደርጋለን። ከዚህ ክለብ ጋር ትልልቅ ዋንጫዎችን ማሸነፍ ይፈልጋለሁ። ለትችቶች ትኩረት ትሰጣለህ ሲባል አርቴታ ፍላጎቴ ግልጽ ነው። ይቅርታ የሕይወቴ አካል ሆኖ አያውቅም። ትችት እኔን አያስጨንቀኝም። በዓለም ላይ ምርጥ ደጋፊዎች አሉን። ኤብሬቼ ኤዜ ከማርቲን ኦዴጋርድ ጋር ሲነጻጸር፣ ሁለቱም ምርጥ ናቸው። ኤዜ ያልተጠበቁ ነገሮችን ያደርጋል። የእሱ እይታ የተለየ ነው። ስለ ካይ ብዙ ጊዜ ተናግሬያለሁ። ወደ ሜዳ ለመመለስ ትንሽ ጊዜ ይፈልጋል። አሁን ማሰብ ያለብን ስለ ኦሎምፒያኮስ ጨዋታ ነው። ሁሉም ተጫዋቾቼ ዝግ ናቸው ሲል አርቴታ ሀሳቡን አጋርቷል። የፒስጂ አሰልጣኝ ሉዊስ ኤንሪኬ በበኩላቸው ዛሬ ጨዋታ አላቸው ከባርሴሎና ጋር ወደ ቤቴ በመመለሴ በጣም ደስተኛ ነኝ። ኪቪቻ ከራቫስኬሊያ፣ የባሎንዶር አሸናፊ ኦስማን ዴምቤሌ እና ዴዝሬዶዌ ጉዳት ላይ ናቸው። ማርኪኒዮስ ቪቲኒሃ፣ እንዲሁም ኔቬስ የአካል ብቃታቸው ላይ ጥርጣሪ አለኝ፣ ግን ቅሬታ አላቀርብም። ባሉኝ ተጫዋቾች ደስተኛ ነኝ። ፔድሪ እንደ ሃሪፖተር ነው። በጨዋታው ላይ ተሳትፎ እንዳይኖረው የምንችለው እናደርጋለን። ሁለታችንም ተመሳሳይ የጨዋታ እቅድ አለን። ለማሸነፍ ተዘጋ ተዘጋጅተናል ኳሱን የተቆጣጠረ ቡድን ጨዋታውን ያሸንፋል። መጀመሪያ ግን መከላከሉንና ማጥቃቱን ባላንስ ማድረግ አለብን ሲሉ ኤንሪኬ ተናግረዋል። የባርሴሎና አሰልጣኝ ሃንስ ዲተር ፍሊክ በበኩላቸው ከባድ ጨዋታ ይሆናል፣ ግን በራሳችን እምነት አለን። ለጨዋታው ትኩረት እንሰጣለን ብለዋል። የአማልን ማስተዳደር አይከብድም ሲባሉ ጠንክሮ መስራት አለበት። በማጥቃቱ ብቻ ሳይሆን በመከላከሉም ጥሩ መሆን ይጠበቅበታል። ገና ወጣት ነው። እሱን መንከባከብ አለብን። ሁሉም ከፔድሪ ብዙ ነገር መማር አለባቸው። በተጫዋቾቼ ደስተኛ ነኝ። ፔስጂ ምርጥ አሰልጣኝና ታላላቅ ተጫዋቾች አሉት። በጨዋታው ጥሩ ከሆንን እናሸንፋለን። ተመልካቾች ጥሩ ጨዋታን ይመለከታሉ ሲሉ ሃንስ ዲተር ፍሊክ ተናግረዋል። የዓለማችን ዝነኛ መጽሔት የሆነው ፎርብስ የዓለማችንን ውድ ክለቦች ይፋ አድርጓል። አንደኛ ደረጃ ላይ የተቀመጠው የስፔኑ ክለብ ሪያል ማድሪድ እግር ኳስ ክለብ ሲሆን 675 ቢሊዮን ዶላር ይገመታል። የሎስ ብላንኮሶቹ ፕሬዚደንት ፍሎሬንቲኖ ፔሬዝ አንደኛ ደረጃ ላይ መቀመጣችን አያስገርምም፣ ምክንያቱም እኛ ማድሪድ ስታንን ሲሉ ተናግረዋል። ሁለተኛ ደረጃ ላይ የተቀመጠው አሰልጣ አሰልጣኞችን ቢቀያየርም ውጤት ማምጣት ያልቻለው አሁንም ሰር አሌክስ ቻትማን ፈርጉሰንን የሚናፍቀው ማንቸስተር ዩናይትድ ሁለተኛ ደረጃ ላይ ተቀምጧል። የክለቡ ስራ አስፈጻሚ ኦማር ቤራዳ ዩናይትድ ታላቅ ክለብ ነው ስንል ዝም ብለን አይደለም፣ ተቸግረናል ግን እንነሳለን ሲሉ ገልጸዋል። 6.6 ቢሊዮን ዶላር ማስመዝገብ ችለዋል። ሦስተኛ ደረጃ ላይ ባርሴሎና በ5.65 ቢሊዮን ዶላር ተቀምጧል። ሁዋን ላፖርታ የስፖቲፋይ ካምፕ ኑ ስቴዲየም ሲያልቅ ብዙ ነገሮች ይቀየራሉ ሲል ተናግረዋል። አራተኛ ላይ ሊቨርፑል በ54 ቢሊዮን ዶላር፣ አምስተኛ ላይ ማንቸስተር ሲቲ በ53 ቢሊዮን ዶላር፣ ስድስተኛ ላይ ባየር ሙኒክ፣ ሰባተኛ ላይ ፒኤስጂ፣ ስምንተኛ ላይ አርሰናል በ34 ቢሊዮን ዶላር 9 ዘጠነኛ ላይ ቶተንሃም፣ አስረኛ ላይ ቼልሲ በመሆን እስከ አስረኛ ያለውን ደረጃ ይዘዋል። ፎርብስ የክለቦችን ደረጃ ይፋ ያደረገው ክለቦቹ በፋይናንሻል ጉዳዮች ያላቸው ጥንካሬ፣ እያንዳንዱ ክለብ የሚያስገባው ገቢን ታሳቢ በማድረግ ደረጃውን እንዳወጣ አሳውቋል ከእንግሊዝ ክለቦች አሁንም ማንቸስተር ዩናይትድ በአንደኛ ደረጃ ላይ መቀመጡ በዓለም ላይ የሚገኙ የንግድ ሰዎችን አስገርሟል ተብሏል። ማክስ ዳውሰን የተባሉ ባለሙያ ማንቸስተር ዩናይትድ ውጤት የራቀው ክለብ ቢሆንም አሁንም ውዱ ክለብ ነው። ይሄ ክለብ ለምን በመላው ዓለም ተወዳጅ እንደሆነ ማወቅ ችያለሁ ሲሉ ተናግረዋል።